እስልምና ወደ ኢትዮጵያ ገባ ነው የምንለው ወይነስ ወደ ጅማ ወደ ሐረር ወደ አርሲ ብለን ነው የምንናገረው? ዛሬ ላይ ቆሜ ስናገር ሁሉም የኢትዮጵያ አካል ስለሆኑ ኢትዮጵያ ነው ምንለው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ወደ ሀበሻ ሂዱ እንጂ ወደ ኢትዮጵያ ሄዱ የሚል ሀዲስ የለም። ዛሬ ላይ ግን ያ ቦታ የኢትዮጵያ አካል ስለሆነ ነው ያወራ ያለሁት። አገሪቷ ግዛት ዛሬ ባለው መልክ የተፈጠረና ለዘላለም እንደዚህ የኖር አድርገው የሚያስቡና የሚያስቸግር ነገር አለ። በጊዜው ኢስላም ወደ አፋር ሱልጣኔት አውሳ መጣ። ኢስላም ወደ ሀዲያ መጣ። ኢስላም ወደ ምን አለምን ኢንዲፔንደንት ስለነበሩ ዛሬ ላይ በጽፍ እነዚህ መንግስታቶች የሉ፣ ግን ኮንቴክስቱን ስጽፍ ያን የነበረውን መጥቀስ አለብኝ። ስለዚህ ኢትዮጵያ የሚባለው ዛሬ በዚህ መልኩ የመጣው ሀገር ውስጥ እንስተክስ ሁሉንም ዛሬ ኢትዮጵያ ካላልኩኝ ለብቻ ለብቻ ማውራው ከሆነ ስለተለያየ ሀገር ሊሆን ነው። በጊዜው ግን አንድ ሀገር አልነበረም። ጅማ ገባያ ሀረር ገባያ አክሱም ገባያ ምናምን ነው። ራሱ እኮ በዚህ ኮንሴፕት ነው። አንዱ ኢትዮጵያ ውስጥ እስልምና ነው ክርስትና ነው ቀድሞ የገባው እንዴ እስልምና ነው እንዴ ክርስትና ነው ሊባል ይችላል። ለምን ብለሽ ልትጠይቅ ክርስትና ቀድሞ የገባው አክሱም ነው። አብዛኛው የኢትዮጵያ ፓርቲ ደግሞ ሌላ መንግስት ነበር፣ ቀድሞ ደግሞ የገባው እስላም ነው። ስለዚህ ብለን ከጂኦግራፊና ከተለያየ ግዛቶች አንፃር ልናወራ የምንችልባቸውን አውዶች ስለሚፈጥር በዘመኑ ካየነው የተለያየ መንግስት ውስጥ ነው። ዛሬ ግን እንደዛ ብለን ማውራታችን ልክ ነው ወይስ ልክ አይደለም የሚለው ነው የሚይዘንም አለ እስልምና ወደ ኢትዮጵያ ገባ ነው የምንለው ወይስ ወደ ጅማ፣ ወደ ሐረር፣ ወደ አርሲ ብለን ነው የምንናገረው? ዛሬ ላይ ቆሜ ስናገር ሁሉም የኢትዮጵያ አካል ስለሆኑ ኢትዮጵያ ነው የምንለው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ወደ ሀበሻ ሂዱ እንጂ ወደ ኢትዮጵያ ሄዱ የሚል ሐዲስ የለም። ዛሬ ላይ ግን ያ ቦታ የኢትዮጵያ አካል ስለሆነ ነው ያወራ ያለሁት። አገሪቷ ግዛት ዛሬ ባለው መልክ የተፈጠረና ለዘላለም እንደዚህ የኖር አድርገው የሚያስቡና የሚያስቸግር ነገር አለ በጊዜው ኢስላም ወደ አፋር ሱልጣኔት አውሳ መጣ። ኢስላም ወደ ሀዲያ መጣ። ኢስላም ወደ ምን አለምን ኢንዲፔንደንት ስለነበር ዛሬ ላይ በጽፍ እነዚህ መንግስታቶች የሉ፣ ግን ኮንቴክስቱን ስጽፍ ያን የነበረውን መጥቀስ አለብኝ። ስለዚህ ኢትዮጵያ የሚባለው ዛሬ በዚህ መልኩ የመጣው ሀገር ውስጥ እንስተክስ፣ ሁሉንም ዛሬ ኢትዮጵያ ካላልኩኝ ለብቻ ለብቻ ማውራው ከሆነ ስለተለያየ ሀገር ሊሆን ነው። በጊዜው ግን አንድ ሀገር አልነበረም። ጅማ ገባ፣ ሀረር ገባ፣ አክሱም ገባ ምናምን ነው። ራሱ እኮ በዚህ ኮንሴፕት ነው አንዱ ኢትዮጵያ ውስጥ እስልምና ነው ክርስትና ነው ቀድሞ የገባው፣ እንዴ እስልምና ነው እንዴ ክርስትና ነው ሊባል ይችላል። ለምን ብለሽ ብትይቂ ክርስትና ቀድሞ የገባው አክሱም ነው። አብዛኛው የኢትዮጵያ ፓርቲ ደግሞ ሌላ መንግስት ነበር ቀድሞ ደግሞ የገባው እስላም ነው። ስለዚህ ብለን ከጂኦግራፊና ከተለያየ ግዛቶች አንፃር ልናወራ የምንችልባቸውን አውዶች ስለሚፈጥር በዘመኑ ካየነው የተለያየ መንግስት ውስጥ ነው። ዛሬ ግን እንደዛ ብለን ማውራታችን ልክ ነው ወይስ ልክ አይደለም?